ዶናልድ ትራምፕ የኢራን ቁልፍ የኒኩሌር ተዋል። ሙሉ ዝርዝር ዜናውን ትሰምታላችሁ። የአሜሪካ ወታደሮች አዳራቸውን በኢራን የኒኩሌር ተቋማት ላይ ጥቃት ሲያደርሱ ፕሬዚዳንት ዶናልድ ትራምፕ ትላንት ቅዳሜ አመሻሽ ላይ እንደተናገሩት ቴህራን ሰላም ካልተስማማት ከዚህ የበለጠ አውዳሚ ጥቃት እንደሚደርስባት አስጠንቅቀዋል። ከዚህ በፊት ፕሬዚዳንቱ ለሁለት ሳምንታት የጥሞና ጊዜ ለኢራን ሰጥቻለሁ ቢሉ ውሳኔውን ባሳወቁ በሁለተኛው ቀን በኢራን ላይ ዛሬ ሌሊት ድብደባ ሲፈጽሙ አድረዋል። አሜሪካ በዚህ ጦርነት በቀጥታ መግባቷ ጦርነቱን ወደ ሶስተኛው የዓለም ጦርነት እንዳይወስደው ስጋት ፈጥሯል። ዶናልድ ትራምፕ በቴሌቪዥን ሲሉ ገልጸዋል። ለሶስት ደቂቃ በቆየው ንግግራቸው ኢራን የወደፊት እጣፋንታዋን ትወስናለች። በዚህ ውሳኔዋም ሰላምን ወይም በአሜሪካ አስከፊ ጥቃት የሚደርስባት ውሳኔ ተወስናለች ሲሉ ገልጸዋል። ለሶስት ደቂቃ በቆየው ንግግራቸው ኢራን የወደፊት እጣፋንታዋን ትወስናለች። ተወስናለች በዚህ ውሳኔዋም ሰላምን ወይም በዩናይትድ ስቴትስ አስከፊ ጥቃት የሚደርስባትን ውሳኔ ተወስናለች ሲሉ ገልጸዋል። ፕሬዚዳንቱ ናታዝ ኢስፋሃ መካከል የተደበቀውና እስራኤል ጥቃት እንደማታደርግበት አውቃ አሜሪካ እንድታጠቀው ስትጠይቅ የነበረው 80 ሜትር ከምድር በታች የሚርቀው ፎርዶ ይገኝበታል። አሜሪካ ይህን የኒውክሌር ተቋም ላይ ጥቃት ብታደርስም በተቋሙ ላይ ስለደረሰው ጉዳት እስካሁን የተባለ ነገር የለም። ዶናልድ ትራምፕ እና ሌሎች ባለስልጣናት በኢራን ላይ የተፈጸመው ጥቃት በቀጥታ ሲከታተሉ የሚያሳዩ ምስሎች ሲወጡ አሜሪካ በኢራን ኒውክሊየር ተቋማት ላይ ብትፈጽምም በኢራን በኩል እስካሁን የተሰጠ ምላሽ የለም። የእስራኤል ውጭ ጉዳይ ሚኒስተር ጌዲዮን ሳር አሜሪካ በኢራን የኒውክሊየር ተቋማት ላይ ጥቃት መፈጸሟን ተከትሎ የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል ሲሉ ገልጸውታል። በኤክስ ገጻቸው ላይ በለጠፉት በዚህ አስተያየት ፕሬዚዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ በመውሰዳቸው አሞካሽተውታል። አክለውም የእስራኤል ጠቅላይ ሚኒስተር ቤንጃሚን ኔታ ነው ይህን ታሪካዊ ውሳኔ መርተውታል ብለዋል። የተባበሩት መንግስታት ድርጅት ዋና ጽሐፊ አንቶኒዮ ጉተሬዝ አሜሪካ የፈጸመችው ጥቃት አደገኛ ማባባስ ሲሉ የገለጹት ሲሆን በአሁኑ ጊዜ ግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት እየጨመረ ነው። በሰላማዊ ዜጎች በአካባቢው እና በዓለም ላይ አስከፊ መዘዝ አለው ብለዋል። ዋና ጸሐፊው በኤክስ ልጥፋቸው ላይ በዚህ አደገኛ ሰዓት ውስጥ የቀውስ ሽክርክሪት ማስወገድ በጣም አስፈላጊ ነው ሲሉ ጽፈዋል። ምንም ዓይነት ወታደራዊ መፍትሄ የለም። ብቸኛው አማራጭ ዲፕሎማሲያዊ ነው። ብቸኛው ተስፋ ሰላም ነው ሲሉ አስፍረዋል። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የአሜሪካውን ጥቃት አስከፊ ሲሉ አውግዘው ኢራን ሉዓላዊነቷን ለመጠበቅ ሁሉንም አማራጮች እንደምትመለከት ተናግረዋል። በኤክስ ገጻቸው ላይ በለጠፉት ጽሁፍ፣ ዛሬ ማለዳ የተከሰተው ጥቃት እጅግ አሳፋሪ እና ማቆሚያ የሌለው መዘዝ የሚያስከትል ነው። እያንዳንዱና ሁሉም የተባበሩት መንግስታት አባል ሀገራት በዚህ እጅግ አደገኛ ህገወጥና የወንጀል ባህር ሊደናገጥ ይገባል ሲሉ ጽፈዋል። አራት ጫክለውም ዩኤስ የመንግስታቱን ድርጅት የጸጥታው ምክር ቤት አባል ሆና በተባበሩት መንግስታት ድርጅት ቻርተር ላይ ከባድ ጥሰት ፈጽማለች ሲሉ ኮንነዋል። አንዳንድ ዲሞክራት ህግ አውጪዎች አሜሪካ የኢራን የኒኩሌር ተቋማት ላይ የፈጸመችው ድብደባ ያለ ኮንግረሱ ሁኔታ የተፈጸሙ ናቸው ሲሉ አውግዘዋል። የኮንግረንስ አባሉ አሌክሳንድር አካሲዮ ኮርትዝ ይህ ህገ መንግስቱና የኮንግረንሱን ስልጣን በከባድ ሁኔታ መጣስና ፍጹምና ግልጽ በሆነ መልኩ ክስ ለመመስረት የሚያስችል ነው ብለዋል። በኤክስ ገጻቸው ላይ ለትውልድ ሊከተለን የሚችለው ጦርነት መክፈት በግዴለሽነት አደጋ ላይ ጥለውናል ብለዋል። የአሜሪካ ኮንግረስ አባሏ ራሽዳ ተላይብም የአሜሪካ ሕገ መንግስት በግልጽ መጣስ ያሉትን ድርጊታው ግዘው ኮንግረሱ በአስቸኳይ ጠልቃ እንዲገባ ጠይቀዋል። በመካከለኛው ምስራቅ ለአስርተ ዓመታት የተካሄደው ማለቂያ የሌለው ጦርነት የት እንዳደረሰና አይተናል። ሁሉም በጅምላ ጨራሽ መሳሪያ ውሸት ላይ የተመሰረተ ነበር። ዳግም በዚህ መንገድ አንታለልም ሲሉም ገልጸዋል። ሌላኛው የኮንግረስ አባል ጂም ማክጎቨርን በበኩል ሁኔታውን እብደት የተሞላበት ብለዋል። ትራምፕ ኢራንን ያለ ኮንግረስ ይሁንታ ደብድበዋል። በሕገ ወጥ መንገድ ወደ መካከለኛው ምስራቅ ጦርነት ጎትቶናል። አሁንም መማር ያለብንን አልተማርንም ሲሉም ገልጸዋል።